ዩቲዩብ ላይ ሁለት ጠቃሚ ወሳኝ የሆኑ ቪዲዮዎችን ሲቲንጎችን አሳያችኋለሁ። አሁን እሱ ምንድን ነው? ዩቲዩብ ቪዲዮ ገብታችሁ እያያችሁ ያለ ጥራት ከሌለው እንዴት አድርጋችሁ ያንን ጥራት ቪዲዮ እንዴት እንደምታዩና፣ ሁለተኛ ደግሞ ለእኔ እንደኔ ዳታ የምትጠቀሙ ዳታችሁን እንዳይቆጥርባችሁ እንዴት አድርጋችሁ መቆጠብ እንዳለባችሁ ዳታችሁን በትንሽ በትንሽ እንዲቆጥርላችሁ ሴቭ እንዴት እንደምታደረጉትኝ አሳያችኋለሁ ማለት ነው። ቀጥታም እንደምታደረጉትኝ ያላይ ሲቲንግ ምልክት አለ ይችን አንድ ጊዜ መታ ታረጋላችሁ። ከዛ ወደ ታሽራቱና እዚህ ጋር በቀይ ያከበኩበትን አንድ ጊዜ መታ ታረጋላችሁ። የሁሉም እንደዚህ ያመጣል። ከዛ ምንድነው ታረጉትኝ እዚህ ጋር በቀይ ያከበኩባትን ይችን ዳታ ሴቭ የምትለውን ይችን አንድ መታ ታረጉታላችሁ። አሁንም ካታ ያለ እዚህ ጋር አታይች ይህንንም አታይ አንድ ጊዜ ሴቭ ታረጉታላችሁ። ከዛ እንደዚህ አድርጋችሁ ተወጣላችሁ። ከዛ አሁንም እዚህ በቀይ ያከበርኩበት አለ፣ ዳታ ሴፍ የሚለውን ዳታ ሴፍ ታደርጉታላችሁ። ኳሊቲ ጥራት ሴብ ያደርጋል። ከዛ ወደ ኋላ ተመልሼ አንድ ቪዲዮ ገብቼ ላሳያችሁ። ለምሳሌ ይህንን ቪዲዮ መታ አድርጌ ላሳያችሁ። አሁን ይህን ቪዲዮ እያያችሁ ጥራት ከሌለው ጭግግ ያለ ከሆነ ምንድን ነው የምታደርጉትኝ? ከላይ በቀይ ያከበኩበት የሴቲንግ ምልክት አለች። ይችን አንድ ጊዜ መታ ታደርጋላችሁ። ከዛ እዚህ ጋር ቁጥር ያመጣላችኋል ቁጥሩ ነው መታ የምታደርጉት። እንደዚህ መታ ስታደርጉትን ያስመርጣችኋል። ከዛ እናንተ ምንድነው ዌትን የምትመቱት፣ ከዚህ በቀይ ያከበኩበትን ኳሊቲ የሚለው ነው። ይህንን አንድ ጊዜ መታ ታረጉታላችሁ። ከዛ ከተወሰነ ሰከንድ በኋላ ቪዲዮ በጥራት ይታያችኋል ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ሌላም የምትጠይቁት ስለ ዩቲዩብ ሴቲንግ የምትጠይቁት ካለ ኮሜንት ላይ አስፍሩልኝ። ይህንን ቪዲዮ ከወደዳችሁት ላይክ ሼር አድርጉትኝ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። መልካምነት ለራስ ነው። መልካም ነው።